ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ይሄንን ጉድ ሰማችሁ? የምር እኔ ቀልድ መስሎኝ ነበረ፣ ደጋግሜን የሰማሁት ነገሩ የምር መሯል ማለት ነው እያምንትን ብሏል። ኧረ ምን ጉድ ነው? እኛ ባልበላን ማለት መንግስት ስበደር እኛን አማክሮ ነበር? ጉድ እንግዲህ እያንዳንድሽ ባላይዳነች ተዘጋጅ ላይዳ ማለት ነው። የምር እኔ በጣም ያሳስባቸዋል ዞሮ መግቢያችንን አገራችን ናት። እያንዳንዱ ነገር የኑሮ ነገሩ ህዝባችን ምን ላይ እንዳለ እንግዲህ ታውቁታላችሁ። ሰላም የለም፣ በዛ ላይ የኑሮ ውድነት። የእውነት በፈጣሪ ቸርነት እኮ ነው። በቀን እንኳን ቢበዛ አንዴ ቢበላ ነው። ማይበላም አለ። ምግብ እንዶ ሳይበላ የሚያድርም አለ። ምንም ጥያቄ የለውም። ያለ ሁኔታ ነው። ቆይ ምን ጉድ ነው? እንግዲህ ኢትዮጵያ ከተለያየ አለም የተበደረችው ብድር እረ በስመ እረ ያለንበት ችግር እራሱ ይበቃብናል። የምን ጉድ ነው ግን አሁን ለምሳሌ አንድ ቤተሰብ ውስጥ አንድ ቤተሰብ ውስጥ አስር ቤተሰብ ካለ እያንዳንዱ እንግዲህ ሰባ አንድ ሺህ ሊከፍሉ ማለት ነው። በዶላር ወደ አምስት መቶ ምናምን ዶላር ግን የምር ነው። ቤተሰብ እኛ አይተናል ወይስ በልተናል? ሲበደር አብረናል በለን ምን ጉድ ነው የተለያየ አውሮፓ ሀገር እኮ የታደሉ ሀገር ለዜጋ እኮ ብር ይከፍላል። ዜጋ ብቻ ስለሆናችሁ ብር ይከፈላችኋል ማለት ነው። እኛ ግን ይኸው ጭራሽ እያንዳንድሽ ባለዕዳ ሆናችኋል ትከፍላላችሁ እየተባለ እየተወራ ነው። እንግዲህ በጣም አስቸጋሪ ነው፣ በጣም ያሳዝናል ኢትዮጵያ እዚህ ደረጃ መውረዷ። ኢኮኖሚ ጭራሽ ወደ ታች ቁልቁል እየሄደ ነው። ኧረ ፈጣሪ ሆይ፣ ምን ጉድ ነው የመጣብን። እናንተ ግን የምር ነው። እኔም ማርያምን አሳስበውኛል። ምክንያቱም አስባችኋል? እንግዲህ ቤተሰብ እያንዳንዱ ኢትዮጵያዊ ምን ላይ እንዳለ ታውቃላችሁ? አይደለም ሰባ አንድ ሺ ብር ሰባ አንድ ሺህ ብር ለአንድ ሰው ሊከፍል እንኳን ቀርቶ ተው እንጂ በቀን እንኳ አንዴ ራሱ በግድ ነው የሚበላው። እንዴ እንግዲህ አስባችኋል። እያንዳንዱ ቤተሰብ ለምሳሌ አስር አስራ አምስት ብዙ ቤተሰብ ያለ ቤት አለ በአንድ ቤት ውስጥ እንግዲህ ኬት አምጥቶ ነው የሚከፍለው? እንደው ህዝብን ለማስደነገጥ ካልሆነ በስተቀር ኬት ነው የሚመጣ ይሄ ሁሉ ብር? ወይስ እንግዲህ እኛ ስደት ላይ ያለ ነው እንደምንም ሆልን ለምሳሌ እንከፍላለን እንበል፣ ሌላ ውስጥ ቤተሰብ ማህበረሰብ እንዴት በፈጣሪ ችርነት እኮነ እየኖር ያለው። እኔ በጣም አሳስቦኛል። የምሬ ነው የሚላችሁ ሰሞኑን እንግዲህ በደንብ እየተወራበት ነው በቅርቡ እንግዲህ ለመግባት ያሰባችሁ በደንብ አስቡበት። ባለዳ እንደሆናችሁ እንግዲህ የምር እንግዲህ እየሳቁ ምንድን ነው ለቅሶ ነው የሚባለው። ብቻ አስቸጋሪ ነው ኢትዮጵያ ውስጥ። እኔ ሲጀመር እኔ አሁን አሁንም ለመግባት አስብና ተስፋ እየቆረጥኩ ነው። በቃ እያንዳንዱ የምታዩት ነገር ያስጠላል። አገር ቤት ገብታችሁ መኖር አችሉም። የኑሮ ውድነት እንስራ ብትሉ ደግሞ ከባድ ነው። ብቻ ፈጣሪ ይርዳን። ሌላ ምንም የምለው ነገር የለም። በቅርቡ ለመግባት ያሰባችሁ እንግዲህ አትጉ ለማለት ሳይሆን በደንብ አስቡበት፣ በደንብ አስባችሁበት ግቡ። እንግዲህ እያንዳንድሽ እዳውን ለመክፈል ተዘጋጁ ማለት ነው። በጣም ያሳዝናል። እንግዲህ ከተለያየ ከአውሮፓ ሀገር ብድር ተበድራለች አሉ ቃሉ ነው እንጂ እኛ አላየንም ወደ ሀያ ስድስት ነው ሀያ ስድስት ቢሊዮን ዶላር ከዛ በላይ ሌላው ስልሳ ሁለት ትላል ሌላ ደግሞ ስልሳ ሀያ ስድስት ቢሊዮን ዶላር እንግዲህ ከተለያየ አለም ተበድራለች በጣም ያሳፍራል እንደ ሀገር ማለት ነው እንግዲህ ኢዳው ካልከፈለች እንግዲህ የሚደርስባት ነገር ከባድ ነው፣ ቤተሰቦቼ ብቻ እንደ ሀገር አያሳፍርም? የእውነት ኢትዮጵያ እኮ የት የምትደርስ ሀገር ነች! ጭራሽ በብድር ወደ ታች ወደ ቁልቁል። እሺ ምንድን ነው አንደኛ ሰላምም የለም ያለው ነገር ብቻ በጣም ደስ አይልም። እውነት ፈጣሪ ብቻ እስቲ ፈጣሪ ይመልከትን። ምንድን ነው የመጣብን? ያለንበት ችግር ይብቃን እንጂ እንዴ እሱ ማርስ ላይ ይዝናናል። ላለሆነ ወሬ ይሁን ውሸት አላውቅም። እኔ ፖለቲካ ብዙም አልከታተልም። ይሄ በእንትን በቲክታክ የሚቆራረጠውን ማየው ማርያምን። እኔ ብሄር ፖለቲካ የሚያበቁት ቦታም ብዙም ማዳመጥም አልወድም ምንም ስለማይጠቅመኝ ማለት ነው። እኔ ደሀነኝ ለገ ሰርቼ ራሴን ለመቀየር ማስበው ሆኖኝ፣ በማይመለከተኝ በማላውቀው ነገርም አልከታተልም። የማይጠቅመኝ ነገር መከታተልም አልወድም እና እና ማርስ ላይ ለመዝናናት ሄዷል ሊሄድ ነው እየተባለ የተወሰነ ቲክታክ ላይ የተቆራረጠ አይቼ እየተገረምኩ ነበረና፣ ኧረ ወይኔ እሱ በቀድሞ አምልጧል። እንግዲህ እዳውን ላለመክፈል ስል ቀድሞ እንግዲህ እሱ ወደ ጨረቃ ወደ ማርስ ሄዷል። ፈጣሪ ይሁነን። ኧረ በስመ አብ ወልድ

አቅም ኖሮኝ ያረዳቸው ግን እያሳዝኑኛል። እንዴት እየኖሩ እንዳሉ እያንዳንዱ ኢትዮጵያዊ ማለት ነው። በቃ እንደው ፈጣሪ እኮ ስለሚወድን በፈጣሪ ቸርነት ነው እንጂ ሰው በራብ እያለቀ ነው። የኑሮ ውድነት መኖር አልቻለም። ስራም የለም ስራም ኖረ ስራ ካላችሁ አይመጣጠንም፣ ከኑሮ ከምትገዙት ነገር ኢኮኖሚ በጣም ከባድ ደረጃ ላይ ነው ያለው። የእውነት ባለፉ እንግዲህ ዶክተሮች የሰላማዊ ሰልፍ ወጥቶ ነበር ና ምንድን ነው በቃ ተቸገሩ። የምንከፍለው የቤት ክራይ፣ የምንበላው ምግብ፣ ትራንስፖርት አይበቃንም፣ ችግር ላይ ነው ያለነው እያሉ በጣም ነው ያሳዘኑኝ። ማርያምን በቃ አስባችኋል፣ ሰባት አመት ለፍቶ ተምሮ ብቻ ያሳዝናል። እንደ ሀገርም እኔ አላቅም። ሁሌ ቁልቁል ሁሌ ቁልቁል። መቼ ነው እንደው ኢትዮጵያ ትልቅ ቦታ የምደርሰው በኢኮኖሚ መቼ ነው የሚያልፍልን? ማርያምን፣ ሁሌ እንደተሰደድን ኢትዮጵያ ውስጥ የሚያለው ሁሌ በቃ በችግር ነው ኢትዮጵያ ውስጥ ያለው ነገር። ብቻ ደስ አይልም። ከጦርነት ወጥተን አናቅም። ይሄ ወደ ጦርነት ወደ ጦር መሳሪያ የሚገዙበትን ወጣትን አደራጅቶ ስራ ቢያስይዙ እውነቴን ነው የሚላቸው። ለጦር መሳሪያ የሚያወጡ ብር እኮ ቀላል አይደለም፣ የሰው ነፍስ ለማጥፋት ማለት ነው። ብቻ ያሳዝናል። እኔ እንደዚህ አይነት ነገር እውቀቱም የለኝም፣ ከሚሰማ ከማየው ነገር ግን ያመኛል። እንደ ኢትዮጵያዊ በቃ ሰው ስሞት ሰው ስራብ ይሰማኛል። ሰው ነው እና እየኖርኩም ነው ነውም ነው ኢትዮጵያዊም ዜጋዊም ስለሆኑ ያሳዝኑኛል። ብቻ የሆነ ብቻ ፈጣሪ ሰላሙን ያምጣው። ብቻ በጣም ያሳዝናል። የተሻለ ነገር እንዲመጣ ተስፋ አድርጋለሁ። እንዴት እንደሚወራ ከሆነ በቃ ተስፋ ትቆርጣላቸው። አንዳንዴ በቃ እንደው ባልገባስ ይላለው ኢትዮጵያ ማለት ነው። ያለውን ነገር ሲሰማ ተስፋ ትቆርጣላቸው። እንዴትስ ትኖራላችሁ? ከባድ እኮ ነው። እህቱ ጓደኞችና አንድ ድርጅቶች ተቀጥራችሁ ብሰረው የቤት ክራይ አይበቃም፣ ቀለብ አይበቃም። በቃ እንደ ነፍስ ብቻ ለማዳን ከበላችሁ ነው እንጂ ጠግባችሁን ለመብላት እራሱ አያኖራችሁም። ጠግቤ ልብላ የፈለጋችሁትን ነገር አድርጋችሁ አትኖርም። በቃ እየታየ ያለው ነገር ይሄ ነው እና ብቻ ከባድ ነው። እንደዛ ስላልኳችሁ ደግሞ ተስፋ ትቁረጡ። ነገ ፈጣሪ የተሻለ ነገር ያመጣልናል ብዬ አስባለሁኝ። የሚወራው ነገር ግን በጣም እኔ አሳስቦኛል። እያንዳንዱ ኢትዮጵያዊ ሰባ አንድ ሺህ ብር ይከፍላል የተባለው ነገር የምር እኔ አሳስቦኛል። ይህንን ነገር ከሰማው ቀን ጀምሮ በጣም አሳዝኖኛል። ፈጣሪ እንግዲህ ሀገራችን ሰላም ያደርግልን። ጓደኞቼ ወዳችኋለሁ፣ በያላችሁበት ሰላሙኑልኝ። ቻው፣ መልካም ጊዜ፣ መልካም ቆይታ። አዳዲስ ሲሆናችሁ ሳይስክራይብ ያደርጉልኝ። ወዳችኋለሁ። ቻው።